እጅግ እጅግ አነጋጋሪ እንዲሁም አስገራሚ መረጃ ከምሽቱ ተሰምቷል። ይኸውም የብሩኬ ፍቅረኛ የሆነችው ሀይሚ ያለችበት አይታወቅም፣ ድብርት ውስጥ ገብታ ነበር፣ ጠፍታብናለች ሲሉ በውስጥ መረጃውን አድርሰውናል። በተያያዘ ዜና የብሩኬና ሀይሚ እንደ ቀልድ የተጀመረው ጥላቸው ሌላ ነገርን ይዞ ተከስቷል በማለት ጭምር ስላሉበት ወቅታዊ ሁኔታም በዝርዝር አካፍለውኛል። ሙሉን ይዤላችሁ መጥቻለሁ። ሰላም ጤና ይስጥ ልን ውድ የተከበራችሁ የቻናላችን ተከታዮች አዳዲስ በሆነ መረጃ ብቅ ብለናል። ለቻናላችን አዲስ ከሆኑ ሰብስክራይብ እንዲያደረጉን በትህትና እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ የጋሽዬ ልጆች ከሰሞኑ በተለያዩ ጉዳይ ስማቸው እየተነሳ ይገኛል። አብርሽ ከሩታ ጋር ባለው የፍቅር መሻከር ምክንያት ሌላ ጉዳይ ውስጥ ገብቷል። በዚህ በኩል ደግሞ እንግዲህ ሀይሚ ብዙዎቻችን እንደተመለከት ነው ቪዲዮን እንዳየነው ከብሩኬ ጋር ትንሽ ተጋጭተዋል። እሱ ግጭታቸው ደግሞ እየሰፋ መጥቷል። ጉዳዩ ለማስታወስ ያህል ምን ነበረ? ብሩኬ እንደ ቀልድ ፕራንክ ለመስራት አስቦ ከሆነ ሴት ጋርም ሆኖ ሀይሚን ይጠብቃት ነበረ። ታዲያ እንግዲህ ሀይሚን መኝታ ቤት ውስጥ ስትገባ ብሩክን ፍቅረኛዋን ከሌላ ሴት ጋር ሱሱ ከምትባል ጋር አንድ አልጋ ላይ ሆኖ ትመለከታለች። ታዲያ በዚህ ቪዲዮ በዚህ ፕራንክ ቪዲዮ እጅግ አዝና ደንግጣም ከዛ ክፍል ወጥታ ነበር። ጉዳዩ ፕራንክ እንደነበረ ብሩክ በተለያዩ ቪዲዮዎች ላይ ደጋግሞ እየተናገረ ነው። ፕራንክ ልታደርግ የተጋበዘችው ሱሱ የምትባለውም በዝርዝር ተናግራለች። እኔ ብሩኬ እምወደው እማከብረው ወንድሜ ነው። ጉዳዩ ሁሉ ፕራንክ ነበር። እባክሽ ስሚን ሀይሚ፣ ጉዳዩንም አታክሪው። እኔ ምንም አይነት ግንኙነት ከሱ ጋር የለኝም ስትል ተሰምታለች። ይሁን እንጂ ሀይሚ ማንንም ማመን ጉዳዩን ፕራንክ ነው ብላ መቀበል አልፈለገችም። ሁለቱ የሆነ ግንኙነት ይኖራቸዋል፣ በፍጹም ፕራንክ ሊሰሩኝ ብቻ አይደለም እዛ መኝታ ቤት በጋራ የነበሩት በማለት ጉዳዩን አክርረዋለች። በሌላ በኩል ፕራንክ ልታደርግ የመጣችው ሱሱ የምትባለው ፍቅረኛዋ ዳኒ በጉዳዩ አዝኖበታል ፕራንክም አይደለም የሰሩት ቪዲዮ እሷም ምኔ ላይ ወስልታለች፣ ሲል ተሰምቷል። ጉዳዩ ታዲያ እየተካረረ መጥቷል። ብሩኬ እንደ ቀልድ የጀመረው የፕራንክ ቪዲዮ ብዙ ጣጣ አምጥቶበታል። በዚህ በኩል ፍቅረኛው የሆነችው የምትወደው ሀይሚ በሁኔታው አዝናበታለች። ፕራንክ ነውም ብላ አልቀበለውም፣ ብሩክ እና ሱሱ ሌላ ነገር ያላቸውም ይመስለኛል፣ ስትል ተሰምታለች። በሌላ በኩል ይህን ፕራንክ ስታደርግ የነበረችው ሱሱም ከፍቅረኛዋ ጋር ተጣልታለች። ፍቅረኛዋም እሳት ለብሰው እሳት ጎርሶ ብሩኬን ሲናገረው ሲዘልፈው፣ አለፍ ሲልም ሲዝትበት ተመልክተናል። ፍቅረኛዬን ፕራንክ በሚል ስበብ አንድ መኝታ ቤት ውስጥ ምን ስታረጋት ነበረ? ሁለታችሁ ሌላ ግንኙነት አላችሁ በማለት ጭምር ብዙዎች የሚያከብሩትን ብዙዎች በጨዋነቱ የሚወዱትን ብሩኬን የማይገቡ ቃላቶችን በመናገር ጭምር ሲዘልፈው ተመልክተናል። ብዙዎች በጉዳዩ እየተነጋገሩበት ቆይተው ነበር። እባካችሁ ተረጋጉ ብሩኬ እንደዚህ አይነት ነገር አያረግም። እጅግ ሃይማኖተኛ ብሎ ጨዋ የሆነ ግለሰብ ነው። የማይሆን ስም አትስጡት ሲሉ ተደምጠዋል። ከዛም አልፎ ተርፈው ሃይሚን ሲገስጿትም አይተን ሰምተን ነበር። ብሩኬ የሰራው የፕራንክ ቪዲዮ ነው ተረጁ። ሁሉ ነገር ላይ አታኩርፊ ብሩክ፣ አንዴ ካመለጠሽ አይገኝም። የማይገቡ ፊቶች፣ የማይገቡ ንግግሮች ብሩኬን አታሳየው ሲሉ ተመልክተናል። ታዲያ እንግዲህ ይህ በእንዲህ እንዳለ ከሰሞኑ በነበራቸው ጉዳይ የመራራቅ የሚያወቃችሁ ሁኔታ ተፈጥሮ ነበር። ብዙዎችም በዛሬው ቪዲዮ እንዴት ይመጡ ይሆን እያለ በጉጉት ሲጠብቃቸው ነበር። ታዲያ እንግዲህ ብዙዎች በጉጉት እንደጠበቋቸው ዛሬ ቪዲዮ አለቀቁም። በብሩክም በሃይሚም በኩል የተለቀቀ ቪዲዮ የለም። ይህንን አስመልክቶ ነው ታዲያ ሃይሚ በንዴት ሆና ስሜቷም ተጎድቶ የተለያዩ ዘፈን ስሜቷን የሚገልጹ ዘፈኖችን እየተጠቀመች ቲክቶክ ላይ ቪዲዮ ስትለቅ ነበር። ከዛ በኋላ ግን ስልኳም እምቢ አለን ያሉ ሰዎች ወደ ሚዲያም በመምጣት የተለያዩ መረጃዎችን ሲያደርሱ የቆዩት የሆነች ግለሰብ ስልኳ ላይ በተደጋጋሚ ሞክሬላት ነበር፣ ሀይሚ ስልክ አትመልስም። ቤቷም ሄደው ሊያገኟት የፈለጉ ሰዎች በር ሲያንኳኩ የሚከፍት ሰውም የለም በማለት የሆነች ግለሰብም ስለ ጉዳዩ ተናግራለች። ጠቅለል ባለ መልኩ ሀይሚ ያለችበት አልታወቀም እያሉ ብዙዎች አሁን ላይ እየተናገሩ ይገኛል። ይህንን አስመልክቶ ሀይሚ ጣፋጯ ምንም አትሆንብን፣ ያለችበትንም አፈላልጉ። ምናልባት በጉዳዩ ተናዳ ቤተሰብ ጋር ሄደ ድንገዳም ሊሆን ይችላል ሲሉ ሀሳባቸውን እየገለጹ ይገኛሉ። ምናልባት በቀጣይ በሚለቀቁ ቪዲዮዎች ብሩክና ሀይሚን አብረን ልናያቸው እንችላለን። አንዳንዶች ግን እንደጠረጠሩት ይህ የፕራንክ ነገር እየተካረረ ሄዶ የመለያየታቸው ምክንያት እንዳይሆን ብዙዎች ካሁኑ ስጋታቸውን እየገለጹ ይገኛሉ። ከሰሞኑ እያየን ባለው ሁኔታ ትንሽ ጉዳዩ ወሰብሰብ እያለ ይገኛል። በተለይ ደግሞ የጋሽዬ ልጆች በዚህ ሃይሚ፣ በዛ በኩል አብርሽ ያሉበት የሕይወት ፍጣ ፈንታ የሕይወት ውጣ ውረድ እጅግ አነጋጋሪ ሆኗል። በተለይ ወዳጅ አድናቂዎቻቸውንም እያስጨነቀ ይገኛል። ከዚህ ጋር በተያያዘ ታዲያ የሃይሚና የብሩኬ ወዳጅ ነኝ ያለሽ ግለሰብ የሆነ ጽሑፍን አጋርታ ነበር። ታዲያ እህታችን በጽሑፏ እንዲህ ነበር ያለችው ሃይሚና ብሩኬ አንድ ላይ ሆኖ ሳያቸው እንደ ደሰተው ምንም አይነት ነገር አያስደስተኝም። ምነው ባላወኳቸው ባላወቅኳቸው ብዬን ያሰብኩት በሁለቱ ሁኔታ እጅግ ተጨንቄያለሁ። በሰሞኑ በነበረው ሁኔታም መለያየታቸው ይፋ እንዳይሆን ፈርቻለሁ። ዛሬ ቪዲዮ ይለቃሉ አንድ ላይም የእርቅ ቪዲዮ ይሰራሉ ብዬ ነበር ያሰብኩት። ዛሬም ጠፍተዋል። ምነው ባላወኳቸው ብዬ በጣም ተጨንቄያለሁ በማለት መረጃዋን አካፍላለች። ይህ እውነት እጅግ ያሳስባል። ብዙ አድናቂ ወዳጆቻቸው በጉዳዩ ተጨንቀዋል ያላችሁ ብሩኬና ሃይሚ፣ ያላችሁን ችግር ማንንም ሶስተኛ ወገን ሳታስገቡ በመስማማት እንድትጨርሱ ይሁን። አለበለዚያ በሚፈጠሩ ክፍተቶች፣ ሃይሚ የሚቆጭሽን ነገር አታድርጊ። ብሩክ እጅግ ተለማማጭ ሰው ነው። አሁንም ቢሆን ጉዳዩ ፕራንክ እንደሆነ እያስረዳሽ፣ እየለመነሽ ነው። እባክሽ ስሚው ሲሉ መልእክታቸውን አካፍለዋል፣ መልእክታቸውን አድርሰዋታል። ጠቅለል ባለመልኩ ግን ሃይሚ ባሉት ሁኔታዎች እጅግ ልቧ እየተነካ እንደሆነ፣ እንዲሁም ስሜቷ እየተሰ በረ እንደሆነ በዘፈን እያቀናበረች እየለቀቀች ነበር። ከዚህም አነጋጋሪ ከነበሩት ዘፈኖቿ መካከል ከሰሞኑ በቲክቶኳ ለቃ የነበረው አንደኛው ነበር። የዘፈን ሁኔታውም እንዲህ የሚል ነበር። አየሁ አየው ልብህ ከኔ ሲሸሽ ለሌላ ሰው ቀርቧል፣ አይነት ነገር ይዘት ያለውን በቅርብ የተለቀቀ የዘፈን ስራን ከራሷ ቪዲዮ ጋር አቀናብራ ለብሩኬ በሚመስል መልኩ እጅግ በማዘን ውስጥ ሆና ይህንን ዘፈንም ስትዘፍን ተመልክተናት ነበር። ማለት ነው እንግዲህ ጠቅለል ባለ መልኩ ከሰሞኑ ይዘንላችሁ የመጣ ነው ብሩኬና ሀይሚ ያሉበትን ሁኔታ የሚመለከቱ መረጃዎች ነበሩ። እንግዲህ ፈጣሪ አምላክ እርቅን አውርዶ በቀጣይ በሚለቁት ቪዲዮ በጋራ እንመለከታቸዋለን ብለን እናስባለን። አለያም ጉዳዩ ላይ እንግዲህ ምናልባት ጋሽዬ ከቡታጅራ መጥተው ጉዳዩን በሰላም እንዲፈታም ሊያደርጉ ጥረት ያደርጋሉ ብለን እናስባለን። ሁሉንም ግን አብረን የምንመለከተው ይሆናል። ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ። ሰላም።